እኔ ማ ምን ላድርግ ብለን፣ ይኸውልህ ደጅ ብትቀመጥ እንጉልቹ። አንተ ይኸው በቃ ዝም ብዬሽ፣ አሁን እኮ መሄድበት ግዳው ግብት ሲለኝ ጊዜ አድርጎሃል አንተዬ። ብቻ ነው ከብቶች ዘንድ ነበር፣ ምን ላይ ደበልኳቸው ብታይ። ቁርሱን በለው እኔማ እንደው እዚያ አንዱን ሳነሳ ከእሷ ጋራ እንጉልች እንጉልች ዝም ብዬ ተቀምጬ ቸግሮኝ ወደ ማሳህድ አለው ብዬ ነበር። ደግሞ እጁ ይሳሳታል ብዬ በባዶ አረሙን አያስችለኝም። አይቀርም እንኳን ተገናኘን። ተወው፣ ዝም አንተ

አንተ ባል ሲሆንማ ሰዓቱ ግትር ነው የሚል ዝም ብሎ አይደል? እንዴው ተወው ይባክህ እንዴው ስራ የለመደ ሰው እኮ እንዴው አንተ እንዴው ግም እኮ አንዱን ስታነሳ አንዱን ስጥል ነው እንጂ ዝም ብለ ቁጭ ታልህማ መተው በቅኑ ከጊዜው ጋር ዝም ብለ በቃ መተው፣ ይኸው ነው የምልህ ያለ ወትሮ የስራ ነው የምልህ እንዴው። አንዱን ሳስበው አንዱን ሳስበው ስራ ይበዛብኛል። ዛሬ ያለ ወትሮ ነው የምልህ እንዴው ምን አባት ላድርግ ነው ምን እና በማለዳ ወንድሜ ግራ ገባኝ እኮ ይሁን በለ ታለማ እንግዲህ ምን ልብ ላይ መንደር እንሂድና ሻይ እስኪ እያለን ጨዋወት ነው የሚለቅብኝ ነው። ምን ምኑ እንደሚጨመርበት ራሱ አላውቅም። ኢየሱስ ብዙ ነው። ተቤት አይደለም መሰለኝ ኋላ አረቄ እኮ ነው። አፈር ልብላላት እንዴ አረቄ! እሷስ ልክ ነው። አሁን ጣባ ብልሽሽት ታለ እንጃ አሁን አረቄ ሙያማ ሙያማ ሙያማ ነው እሷ አይደል? እንደምልህ ቀስ ብለን ጥሬቱን ይዘን አረቂቱን እየጠጣን ቀኑን በዚያ አናማሽው ማን ነው እ እዚያስ ይቀርብ አሁን እዚህ ባሳልፈው ነው እንትን ብነዳ አንጃ ግራ እንጃ ያለች ጤና ማሰጥ ባ ነገር ያለቀለት ጉዳይ ይልህማ እ የበቃለት ነገር እኮ ነው።

ወደ አያሌው በግ ነው የቀሩ ነው የምትል ይኸውልህ፣ እንዲህ ማለቷ ስለማይቀር ነው አንድ ነው ያለ። ታ እንዲሁ አፈር ልብላለች። እነው ዳሳሽ እንዴት አረፈዳችሁ? ደህና። ኧረ አስማራ፣ ኧረ እንዴት አድራችኋል? ደህና ናችሁ? ጎይ ና፣ እንዴት ነው አንተዬ? መገዶ አልጠፋችሁም? እንደ እንደማን ልጠዋወቅ ሰው ፋሽታው ናችሁ ቀራችሁ። በዓሉ በዓሉ ሲመጣ ታል አልሆነ እኮ በስራው እኮ በዚያም በዚያም እየዋከብን እኮ ያላስበው ብትሉ እንጂ እንደው መምጫ ሳጠፍ ነው። አይ ይጠፋል እንጂ እንግዲህ ቢሻው አጋዥ የለን እንደምታውቁ። እንግዲህ ስጠፉ ጊዜ ምን ሆናችሁ ነው? ሸጋ እግዚአብሔር ይመስገን ደህና ነው፣ ምንም አይልም። ምን ላምጣ ሻይ ነው?

ወራአንች ጎበዝነሽ ስንቶች መስራት እየቻሉ እግራቸውን አጥፈው ተቀምጠው ስንት ነገር እንትን እያሉ ወንድ እንደው አውቃህ፣ አለ ሁለበል ታውቀኛለህ፣ እንጂ ይ እኔም እኮ እንደው ፊት አዲስ አልሆነብኝም፣ እንደው በዘመድ ቤት በማህበር በሰርግ ተገናኝተን ይሁን እንዳላወቅህ መሆንህ ነው እንጂ ታውቀኛለህ። ግጥም አድርገህ ወንድ ይቅር በለኝ። እኔ እንዲያው ፍክም አላልህም ፊትህ እኮ አዲስ አልሆንብኝ ብሎ እኮ ነው። አሁን እህት ነው የማውቀው እያልኩ ተወዛ ግቢ ያለ እንዲያው ወይን ያክል ተረሳስተናል ማለት ነው። አስማረ ይ መድኃኔዓለም ያለኛል። ጭራሽ እንዲያውም አንተ ታውቀኛለህ? አውቃለሁ እንጂ እንዴት ሰው እንዲያው ደህና ሰው ነበርህ፣ እንዲያው ሳውቅህ አሁን እንደ ሌሎች እዚህ መንደር ስመጣ አይናቸው ደም ለብሶ እንደነሱ ሁነህ ሳላገኝህ አልቀረሁም። እንዲያው ለሰላምታ እንኳን ተጸየፍከኝ። ወሬ መድሃኒዓለም ያለኝ ያለ ከረባከን ይቅር በለኝ። እንዲያው የፍክ ስላላልኸኝ ነው እንጂ እንዲያው አንተ እኔ እንዲያ ያለውም ሰው አልነበርኩም። አስማረ ይሁን፣ እስቲ ይሁን፣ ግድ የለም

አንተ የኔ እኮ ስንት ጊዜ በገና በመሳነት የወጣው አይደል? እንደምታውቁ አውቃለሁ። እሱንም አንድ ወጣህ አውቃለሁ። እኮ ዝም ብዙ ጊዜ እኮ ነው። እኔ ስንቱን እኔ እንደምን እንዴት ነው አንተ? እንኳን አሁን እኮ እንኳን ጊዜ አስፈታ ሲል ሰምቼ አሜን አሜን። ሰው ጠፍቶበት ስንት ጊዜ ስንት ዘመን ተታሰረ። ወይ ጉድ አረጋ ራ ራ አንተዬ፣ እንደው መቼም የወንዴ ቤት ነገር ያጋጥማል አንዳንዴ እንዲህ ሲል ነው። እንኳን ለቤት አበቃ። ትልቁ ነገር እሱ ነው። እንኳን ጊዜ እራስ ፈታህ። መቼም ሰው በእጅ ይጠፋል አንዳንዴ እንዲያጋጥማል መቼም፣ እንኳን ለዚህ ለመንደሯ በቃ አንተዬ። ኧረ ጭራሽ እኔ እንደው ረስቻለሁ እኮ እሱ፣ ይኸውልህ መቼ ትናንትና ያወራነው ነው ያወራነው፣ የሚረሳ ሰው እኮ ነው። እንኳን ያህን ያህል ጊዜ ስንቱ ነው እኮ እንደመጣሁ አሁን፣ ስንቱ ነው ብታይ። ምን እንደው እንደሌላው ሰው ፊታቸውን አዞሩብኝ ብዬ ሌላ እያሰፋ አይ፣ ነበር ገና ጨቅላ ተዚህ አውቃለሁ

ስማ እን ዳምጠው እግህልጦ እንዳይጥልህ። የሰሞኑ አረቂ ሀይለኛ ነው። እንዲ አንቺ አረቂ ደግሞ ምን ወተት የለ ምን አንተ እንዲያ ነው የምትለኝ? ለኝ እናቴጓ እህት እንዲህ ሀይል የሚባል ወዲያውስ ረጋረገ እንዲሁ ምን አይለኝም ብጠጣው እኮ ነው የምልሽ። አሁን ስ እንዴት ነህና፣ መቼ መጣህ? አረ አንድ ሁለት ሳምንት ሆነኛ። ይኸውልህ ይሄን ያህል ጊዜ ይኸውልህ ያልሰማሁህ ነው ሰው አይነግረኝ። ይኸውልህ በስራው እየባክንሁ። አረ በቅርብ ትሰማለህ። ስራውስ ከት ያደርሳችኋል። በቅርብ እንዲያው ሆኖ ይኸውልህን አላዳርሰ ብሎ እንግዲህ ማ እንዴት ነው? አረጋ እድሜ እኮ ማያስተምረው የለም። እንግዲህ ማ እንዴት ነው? ያን የመሰለ ቆሎ የሚያበቅል ባድማ መሬት ይዘህ ጎጆቱን ቀልስና እንዲቱን አስጠግተህ እርሻን እያረስ ተሞናሙነ ኑር እንጂ ተዚህ በላይ ማ ባድማ ርኸው፣ ባድማ በለው። እንዴት መቼ በባድማ ሚያስኖር ተገኘና ነው ገና ከመውጣቴ ስርስሬን እየቆሰቆሰ ወደም ነበርሁበት የሚያስመልሰኝ የሚሞክር መች ጠፋ ና ቆራ እንዴት ነው ይህንን ነገር ማ ተወው እንጂ። እንግዲህማ ምን ነገርን እኮ ካልተውት እኮ አይተውም። አረጋ አንተማ እንዴት ስንቱን ታውቃ የ ለ ትቸው ነበር አስማር አሁንማ በማይመጣ እየመጣ ነው እንጂ ወራ እንግዲህ ይኸውልህ የብቸኝነቱን ኑሮ ፈልገው ተሆነ ምን ጊዜ የደመርኩት ነው ብለህ ተሆነ ንገረኝ። ታለ በለዚያ ግን ሴት ሆነ እኛ እንፈልጋለን። አስናረ ደሞ እሱ ነው የሚያሳስበው ብለህ ነው? እና እንግዲህ አምን ኧረ ሌላ ጉዳይ ነው የሚያሳስበኝ። ወራ ይልቅ ተወው እስኪ፣ ነይ እስቲ ማነሽ፣ ይሄ ሂሳብ ወይ ሳብኛ እከፍላለሁ። ይልቅ ተጨምርማ ጨምር፣ ግድ ያለን ተው ተው፣ በቃ የመሄድበት ጉዳይ ያለኝ ወደ

ነው በምን የተነሳ መልዩነቱ? እንደምታውቀው ነገረኛ ነበር። ተፈሶ ትንኩት ነበርጭር ወንድሚያ ጠባው አብሮ አድጎበት። አሁን ልክ የሆነ ብረት ነገር አለው ተብሎ ይከሰሳል። ረጋ። አሁን ምስክር ራ እኔ ያን ያለውቅም፣ ውሸት ነው፣ ነው የሚባል ነገሩ። አሁን በሀሰት አንዱ ይነሳና በሀሰት ግጥም አድርጎ የመሰክርበት በሱ ላይ አዎ። እሺ አሁን በይግበኝ ተፈቶልህ፣ ሌሊት በሌሊት ገስግሶ የእህድ የህድና ደጁን ከፍቶ አንቋቁቶ ነው እንደ ቅርጫ ስጋ ከች ከች አርጎ በዚያ ደግ ዘመን ደሞ ጭካኔ ከተከተው እንደ አንተ አሁን ሁሉ ምን ምን ነው ነው እንጂ አሁን ብዙ የተነሳ ይኸውልህ፣ ታስሮ አሁን ምንም የሆነ በእጅ አዙር ነው መሰል እንደዚህ ጠምዞ፣ ምንም የሆነ አይቱን እንዲህ አድርጎ የተፈታ እንግዲህማ፣ እድሜ ልክ ነበር የተፈረደበት። ይሄ እንዴት ነህ? እንዴት አደርክ? ደህና ነህ ወይ? ደህና ነህ? ሰላም ነህ? አረጋረጋ ደህና ነኝ። ሰላም ነው ወይ? ደህና ነኝ። ደህና ነኝ። የተገናኘ ነው የሆነችም መንገድ አይል ዋ ዋ! እንዴት እንዴት ነው እናንተ? እንዴት ሆነ ያ ነገር? ልብልብን ሲበላኝ እንዲያው እንዴት ሆኖለት ሆነ ያው ነካክቶ ነካክቶ የዚህ መንገድ ሰው ዳህናውን ሊያጠፋብኝ እየዞር ብጠይቅ ማና አየኋል። የዚህ መንደር ሰው ገና ሲያኝ ፊቱን ኩስትርትር አድርጎ እንኳን አየሁ ሊለኝ ደህና ድርህ እንኳን የሚል ይሰኩ እንዲ አይል ይወድህ ሰው እንትን ነው አሁን ሚስጥረኛ ሆኗል። ረ ቢነግሩ ነበር ይሻላል፣ ቢነግሩ ነበር የሚሻል አሁን የሚሆነው ቢሆን ኋላ እኔ የደረስኩበት ጊዜ ሌላ ነገር ተፈጥሮ መንደሩ ስሙ ከሚጠፋ አይተሃል አላየህም፣ ከምትበባሉ እናንተም አይቻለሁ ብላችሁ ብትናገሩ፣ ና ጉዳዩ በጊዜ ቢፈጠም ጥሩ ነበር። አሁን ይኸው ሁሉም አላውቅም ብሏል። እኔ እንግዲህ ራሴን ውሳኔ ነው መወስን የግድ ሳልደርስበታል። እንዲያ ሳይሆን እንዲያ ሳይሆን በስነ ስርዓት እስቲ እኔም እኮ እዚህ መንደር እንዳለ አጠራሁም። ይህ ነው ያለኝ። የለም የለም፣ ያ የድሮ ነው፣ ነግሬ ያለሁ የድሮ እሱ ተከራይቶ ን ማንስ ስጠፍቶኝ ምን ነገር ያለ እኳ እሱን አውቃለሁ። ታዲያ ወጥኛ አንተ ነበርህ ነገሩን አጣርተህ ትነግረኛለህ እየጠበቅኩ አላውቅም ማለት እንግዲህ። ዋ እንግዲህ ታለኝ ይኸውልህ፣ ማውቀው ይህን መንደር በሙሉ አውቀዋለሁ። ከዚያ ዋዲያ ተዚያ ድረስ እንዳላ እንዳለ ጥሪ ያውቀዋለሁ። ግን የለም ማን እንደ እንደያዘው መሪ ግን አላወቅኩኝ። ግድ የለም አያሌው፣ ያሁን እደርስበታለሁ። ጉዳዩን የደረስኩበት ጊዜ ልሙት ላይ የደረስኩበት ለታ እኔ እሱ ነው ያርገኛ፣ አያለሁ። እኔ እሱ ነው ያርገኝ። አይ እንዲያ ሳይሆን፣ ይኸውልህ ሰው ነገረኛ ነው፣ መዘዘኛ ነው፣ ነገር እየ መዘዘ ሰውን ሌላ ነገር ውስጥ መክተት ነው የሚፈልግ። አሁን በዚህ ገብተህ ደግሞ አንድ አንሳ፣ ሁለት አንሳ አንዱን የውልህ ድብድብ ብለህ ብትሞክር ተመልሰ አሁን እዚያ ደግሞ ወይን ይመግባል እና ማልገባ ምናባቱ አባቱ በርስቴ የመጣማ ዝም ብዬ ቁሜ እንዳይ ነው የምትፈልግ? እንዲ አንተ ሰው ብለህ ተወው ማለት አልኩም። በሚበርስት ነው እኮ የመጣው አሁን። መሬት ማለት እኮ ለእኔ ለልጅ ልጆች የሚሆን እኮ ነው አሁን እሱ ያየአረጋን መሬት ገፍቶ አርሶ ዝም ብሎ በሰማው ሊቀመጥ ነው። ንቀቱ ቢሆን እንዴው ትንሽ አይከብድም? ይከብድ ያለ ነው። እና ድድም አያሌው እኔ ምን እንደሆነ ምነግርህ አሁን መሬቱ መገፋት አለ። መገፋቱንም ሂደን እናየዋለን። ሽማግሌ እኔ ማውቀው ስላለ ሰው ትልልቅ ሰው መራርጭን እንትን ልልሃለሁ። ሽማግሌ ሽማግሌ ከዚህ በፊት ሽማግሌ ታውቋይ ሊወልህ ተሸነፍ የሚል ሽማግሌ? ምን ሌላ ምን ይላል ሽማግሌ? ያስፈልግም ይወልህ አያሌው ከማግ አያስፈልግም። ልሙት ልህ እኔ በራሴ የምወስነውን ውሳኔ ስለ ወሰንሁኝ ቀስ ተብሎ ነው ነገር እኮ ብዬሽ። አሁንም ወደ ሌላ ወደ ሰዓት ውስጥ እንዳትገባ ብዬ እኮን። ግድ የለም ይሁን፣ ግድ የለም ደሞ ይሻላል። እንዲያ ጥሩ አይደለም ያለሁት መስማማቱ ሰው ሽማግሌ ይዞ እንዲህ ነው እንዲህ ነው መበባሉ ነው እኮ የሚሻለው። ምንም ሽማግሌ አያስፈልገውም። አሁንም ቢሆን አረቄ ቤት ነው ቆይቼ የመጣሁ ሻይዋን ምኗን ስል እና እንዲውያ ብጠይቃቸውም ሊነግሩኝ ፈቃደኛ ስላልሆኑ፣ አይደለም አይታወቅም። እዚህ አሁን እኮ ቢታወቅ ያውቀዋል አልነበረ በእናንተ ልቅስ ነገር